የምር ሄሉ ይሄ ከአንቺ ማይጠበቀውን ነገር ነው ዛሬ ያየሁት። የምር ከአንቺ ማይጠበቀውን፣ አንቺ ጠንካራ ነሽ፣ ለሴቶች ምሳሌ ነሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? የምር እኔ ከአንቺ በፍጹም ይሄን ነገር አልጠበቅኩም። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ነው ያለው መስገን ፈጣሪ ደህና ነኝ። እንዴት ናችሁ? ስራ ሁሉ ጥግረራ ሁሉ መልካም። እኛ ጥሩ ነገር እየጠበቅን እነሱ በዚህ መልኩ መጡ። እና የምትወዱኝ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ኮመንት ስጡኝ። ኮመንት ለምትሰጡ ላይክ ለምትሰጡኝ በጣም አመሰግናለሁ። ቪዲዮን እስከ መጨረሻ አይታችሁ ሀሳባችሁን የምትገልጹልኝ በጣም ቴንኪው። እና ሄሉየ የምር ይሄን ካንቺ አልጠብቅም። አንቺ ጠንካራ ነሽ የምር ሁሉንም ነገር ስትሮንግ ነሽ የምታልፊልኝ ነበርሽ። ዛሬ ግን የምር እኔ ካንቺን አልጠበኩኝም። ለምን ይሄን ነገር እንደመረጥሽ እኔ አላቅም። በትክክለኛዋ መንገድ በሰላማዊ መንገድ መፍታት ስትችዪ መነጋገር ካለብሽ በስነ ስርዓት መንገድ አስረድተሹ ካመነሽ አመነሽ፣ ካላመነሽ አላመነሽም ነው። ይሄን ያህል ለሱ ብለሽ አንቺ ለመኪና ምን ማለት ነው? ወደ መኪና መሮጥ፣ ቤተሰብ የለሽም እናለን? እሺ ቢያንስ ሌላውን ለአባትሽ እንኳን አታስቢም እንዴ? ቢያንስ ለአባትሽ እንኳን ቦታ የለሽም? ቢያንስ ለአባትሽ አትጨነቂም? ይሁንን ይህን ራሱ ቪዲዮ አይቶ አባትሽ ምን ይሆናል እንዴት ምን ምን ይሄንን አይቶ ራሱ ምን አይነት ነገር ያስባል እንዴት አንቺ በምን መንገድ አስበሽ ነው እና ከአንቺ የማይጠበቀውን ነገር ነው ያየሁት የምር እንደ ቤተሰብ እሺ ቢያንስ ለቤተሰቦች ሽ አትኖሪም እንዴ ወንድ ልጅ ምንድነው አንቺ እንኳን ቢያንስ ቀለበት አድርገሽ ቀለበት አድርገሽ ማለት ነው። ቀለበት አድርገሽ ለብዙ ሰዓት ጠብቀሽ ነበረ ይቅርታሽን እንትን እንዲል ማለት ነው። ግን እሱ በአንድ ቀን ስህተት ማለት ነው። በአንድ ቀን ስህተት ይሄን ነገር ሁሉ ይቅርታ ማለት ከበደው። አንቺ ሞር ወር ማነቅ ንግግሩ ራሱ በጣም ነው የሚያስጠላው። ከሱም አይጠበቅ እና ራስን አስከብር የምር ሄሉ፣ ዛሬ በጣም ነው ያናደርሽኝ። በጣም ከምነግርሽ በላይ እኔ ካንቺንን አልጠበቅም። በስነ ስርዓት በቃ ቁጭ ብለሽ አንቺን ተረጋግተሽ እንደዚህ ነው እንደዚህ ምች አስረጅ አ ይሄን ነገር አላምንም የሚልሽ ከሆነ የራስ ጉዳይ እንዴ። አላምንም ካለምን ልትሆኚ ነው? ልትሞቺ ነው? የምር እኔ ካንቺንን አልጠበኩም አልጠበቅኩም የምር ጠንክረሽ ጎበዝ ሆነሽ ታሳየኛለሽ። በእርግጥ መለያየት ሊከብሽ ይችላል፣ ግን በሰላማዊ መንገድ ነው ሁሉንም ነገር ነግረሹ አስረድተሹ አላምን የሚልሽ ከሆነ ቀጥታ በቃ መለያየትም ካለብሽ ትለያያለሽ። ሰው እንኳን እናት አባቱን ትቶ አደለ እንዴ ህይወት የሚጀምረው? እንኳን እሱ በአንድ ወር ውስጥ መጣና እንደዚህ አንቺን እንደፈለገሽ አድርጎ እያገለባበጠሽ እያነቀሽ እየወረወረሽ ምናምን እንዴ ይሄን ያህል ፍቅር የሰጣሃት ልጅ ይሄን ያህል አንተ ሲጀመር ማለት ነው ሂደህ እስከ ቤተሰብ ድረስ ይቅርታ የጠየቅከው ለማስመሰል በኦዲየንስ ለመወደድ ኦዲየንስ ባንተ ስላዘነና ያንን ነገር ፉል ለማድረግ ብለህ ነው እንጂ እውነት ከልብ አፍቅራት አይደለም። በቃ ግልጽ ነው፣ የታወቀ ነው። ከልቧ ከልብ የምታፈቅራት ቢሆን ኖሮ የምር ይሄ ይቅርታ በቃ ከዚህ በኋላ እሱም ምረጪ ወይ እኔም ምረጪ ብለህ ነበረ ማቅረብ የነበረብን ጥያቄ ማለት ነው። በቃ እኔ አንቺን ወድሻለሁ፣ አፈቅርሻለሁ፣ ቢያንስ በቃ ይሄን ነገር የምታቆሚ ከሆነ እንቀጥላለን፣ አይ የምትሄድ ከሆነ ከሱ ጋር ያለሽ ጓደኝነት የሚቀጥል ከሆነ ከኔ ጋር ትለያያለሽ ብለህ አንተ እሷን መጠየቅ ነበረብን። ግን አንተ ደጋግመ ደጋግመ ደጋግመ ይሄንን አንቺ ለአንቺ አይገባሽም ለአንቺ ይሄን ፍቅር አይገባሽም ምናምን እያልካት በቃላቶች ምታደማት ለምን? ምን አደረገች? በቃ ስተት ሰርታለች። ማንኛውም ሰው ስተት እንደሚሰራ ስተት ሰርታለች አይደል ነው። ያንን ስተት አንተ አብራሃት ሆነ ነው ያንን ነገር ማስተካከል የምትችለው እንዴት ይቅርታ ማለት ከበደክ አንተ ከአዲስ አበባ ተነስተህ የስንት ሰዓት መንገድ ስለመጣህ ትልቅ መስዋዕትነት ነው እንዴ? አንተ እኮ በአንድ ቀን ነው ሴት አመጣ። እሷ እንኳን ታግሳል ቀለበት በእጅ አድርጋ ስጠብቅ ነበረ እንጂ ይሄን ያህል እንዳንተ አረካታ አላሳየችም። አንተ ግን በጣም ተወጣጠርክ፣ በጣም ማለት ነው። እስካሁን ስታስመስል እንደነበረ ግልጽ ነው፣ በቃ ያሳየከን። እስካሁን ስታስመስል ነበረእና በጣም ነው የምታሳዝነው። የምር ዛሬ ራሱ ይቅርታዋን ትቀበላለ። በቃ ቢያንስ እንኳን የምር እኛ ሲጀምር ቪዲዮን አይተን ነው ብዙ ነገር አሳ ምን ሰጥ እንጂ አንተ ለመናገር ፈልገን አይደለም። እኛ የሄሉን ደስታ ነው የምንፈልገው። በቃ እሷ ከማንም ጋር ነው ትደሰት፣ ያንን ነው የምንፈልገው። አንተ ከልውል ጋር ያላት ግንኙነት የሚደብር የሚያስጠላ ከሆነ ታርቀ፣ ሄሉ እኔ ከአንቺ ጋር መቀጠል እፈልጋለሁ እና በቃ ከልውል ጋር ያለሽ ነገር ብዙ አይመቸኝም ብለን ማስቆም ትችል ነበር። አንተ ፍላጎት የለም። ፍላጎት የለም አንተ ሆን ብለህ እሷን ቤተሰብ ድረስ ሂደህ ይቅርታ ጠይቀህ በቃ ትልቅ ነገር እንደሰራህ አስመስለህ በወዲንስም አሳይተህ መወደድ ነው የፈለግከው ይኸው እንዴ ሰው እንዴት ነው ዛሬ ደስታ ዛሬ በፍቅር ታረቃችሁ ሲባል በንጋታው አንተ ሴት ጠርተህ እኔ በጣም ስለ ከፋኝ ስለ ደበረኝ ብለህ ልክ ያንተ ማስታገሻ እንደማስታገሻ ዶክተር ላንተ ማስታገሻ ናት ሲደብር እንደተባለ ያችን ጎትታ መጣክ ከዛ በኋላ እንደፈለግ ተወጣጠርክ ሄድክ፣ ጥላት ሄድክ አዲስ አበባ ላይ መጣ። እንኳን ቢያንስ ተረጋግታ ታወራ። ምንድነው? ክብር ለሴት ልጅ ክብር አለ እንደ የምር ክብር እንደሌለ ነው ያየሁት። እንደ እንዴ ምንድነው እንደዚህ መወርወር? ምንድን ምንድነው እንደዚህ ማነቅ? እንዴ ምንድነው እስተረጋግተ ራሷ እሷ፣ እንግዲህ የታወቀ ነው ባህሪዋ፣ መረጋጋት ባህሪ የላት እሷም ተረጋግታ ታወራ ቢያንስ አንተ በቃ ቁጭ በስነ ስርዓት እናውራ፣ ያለውን ነገር ተባብላችሁ እንኳን የሆነ ቦታ ደህና ቦታ ሆናችሁ ቁጭ ብላችሁ አታውሩ እንዴ? መለያየትም ካለባችሁ በስነ ስርዓት ማለት ነው። ግን ክብር፣ ክብር የለም የምር እና ያ የምር የእጅን ታገኛለህ። የምር የእጅን ታገኛለህ። እንደዚህ አስጨንቃት፣ እንደዚህ ጥሩ ሆነ፣ እንደዚህ መልካም ነገር አድርገህ ቦታ ውስጥ አስከገባህ በኋላ ይሄንን ነገር ያሳያት፣ የምር የእጅን ታገኛለ። ሲጀመር አንተ ለጥቅም ነው፣ በቃ ለጥቅምን የመጣው የሌላ ነገር አይደለም፣ የሌላ ነገር አይደለም። ለጥቅምን የመጣው በቃ ጥቅምን አገኘት። ከዚህ በኋላ ምንም ምን የሚጨንቅ ነገር አለ? እሷ ምንም ሆነች፣ እሷ ተጎዳች፣ እሷ መኪና ውስጥ ገባች፣ ምንም ይመስል ነገር የለም። ምንም እንኳ ድንጋጤ በውስጥ በውስጤ የለም። የማስመሰል ስራ ነው ምንድን። አንተ ብቻ ነው እንደ ወንድ ቢያንስ እንኳን መረዳት ነበረብህ። ቢያንስ እንኳን ይሄንን ነገር አታድርጊ በቃ የናንቺ ጉንኙነት እሱ በማ ሲጀመር እኔ እኮ ጥያቄ የሚሆን በፍቅር እያላችሁ በፍቅር እያላችሁ በቃ ደስ ደስ ብሎ እሱ እሱም በማላችሁ ስላለ ደስተኛ ሆናችሁ ነበር የምታሳልበው። ያኔ አትነጋገሩም? እኔ ደስ አይለኝ ምቾት አይሰጠኝም ብለ ማስቆም ስትችል፣ ልክ ስትጣሉ ማለት ነው፣ ልክ ስትጣሉ ግንኙነት ከእሱ ጋር በቃ ነገረችኝ እኮ። እኔ እና እሱ መሀል ምንም ነገር የለም አለች። ከዚህ በላይ ምን ትበል? ከዚህ በላይ ምን ትበል? እንዴ እኔ እኮ በጣም ነው ግርም ያልከኝ፣ ያለው ግርም ያልከኝ ማለት ነው። ቀራስን ልክ ተወጣጠር ካትወጣጠርሽ፣ እሺ። እስካሁን ዝም ያልን እስካሁን የታገስን ጥሩ ነገር አሳይተሃል በሚለው ነው። ግን አንተ በጣም ይርቅ በጣም ማለት ነው ተረጋግተህ፣ እሷንም ማረጋግተህ እራሱ እሷን ለማዳመጥ እንኳን አልሞከርክም። እና ሄልዬ አንቺ ወደ ራስሽ ተመለሽ። አንቺ ጠንካራ ነሽ። እንደዚህ አይነት ተግባር ከአንቺ የሚጠበቅ አይደለም። እኔ ምር በጣም ነው ያፈርኩት። ምክንያቱም አንቺ ቢያንስ ጠንካራ ነሽ ታሳያለች ሲባል አንቺ የባሰ ዋሁንሽ። በቃ ይሄን ነገር ሲጀመር አንቺን እንደዚህ ቤተሰብ ድረስ መጥቶ እንደዚህ ያደረገው ማለት ሆም ብሎ እንደሆነ ነው አሁን ላይ የገባኛል። ሆም ብሎ አንቺ ውስጥ ውስጥ ለሱ ያለሽን ቦታ ካየ በኋላ ሊጫወትብሽ ነው። በቃ ይሄው ጀመረ፣ አንድ ብሎ የጀመረ ነው ሊጫወትብሽ ማለት ነው። እና ክብሽን ጠብቂ፣ ለቤተሰቦችሽ ኑሪ። ቤተሰቦችሽ ቢያዩ ምን ይላሉ? እንደዚህ አይነት ነገር ማድረግ ለእኛ ለኛ ሳታስቢ፣ እኛ ለምንወድሽ ምንም እንድትሆኚ ለማንፈልገው ኦዲየንሶችሽ አትጨነቂም? እንዴት እንደዚህ አይነት ነገር ትሰራለሽ? እና ያ ቤጀን ታገኛለህ። የምር በጣም ተሳፍራለህ። በጣም ተወጣጠርክ። በጣም ማለት ነው እና ሉል የሚለው ነገር እውነቱን ነው። በቃ ምን በቃ አጠቃላይ እውነት ለሷ ፍቅር የለም። በቃ እሱን ነው ያየንብን። ሰው እኮ ከዚህ የበለጠ ነገር አድርጎ ለፍቅር ሲል ምን ነበር እንዳልክ ያለው አንቺ አግብተሽ ብትመጪ እኔ ቅርታ አሁን እኮ የሆነ የራሷን ህይወት ትታ ማለት ነው፣ ወደ ራሷ ተመልሳ ሰብሰብ ብላ ደህና ነገር ስትይዝ በመሃል መተ ትበጣበጣታለች። እርግጠኛ ነኝ እስከዚህ ድረስ አልታገሽኝም እንደዚህ አልሆንሽኝም ብላ ደግሞ ልክ ወደ ራሷ ስትመለስ ተመልሰ ትበጣበጣታለች። እርግጠኛ ነኝ ወደ ራሷ ስትመለስ ማለት ነው እና ሀይልዬ እንደዚህ ስትሆኚ ወንድ ልጅ በጣም እራሱ የሚቆልለው እራሱ የሚያካብደው ቆፍጠን በይ ለማን ብለሽ ነው እንደዚህ የምትሆኚው አንቺ ከዚህ የበለጠ ነው የሚገባሽ ከዚህ የበለጠ ማለት ነው በእርግጥ በአጭር ጊዜ ውስጥ ጥሩ ነገር ደስ የሚል ነገር አይተሻል በሱ ተደስተሻል ስቀሻል ደስ የሚል ላይፍ አሳልፈሻል ከዚህ የበለጠ ምን ላይፍ አሳልፈሻል አሳልፈሻል ለዚ በቃሽ ለዚህ ምንም ሊገርምሽ አይገባም ራስሽን ጠንካራ አድርጊ። እኛ እንደዚህ ሆነሽ ማየት አንፈልግም፣ የምር ማየት አንፈልግም እንደዚህ ሆነሽ። ወደ ራስሽ ተሰብሰቢ። ያብ ግን በጣም ነው ያበዛኸው፣ በጣም በጣም ማለት ነው። አንተ ማን ስለሆንክ ነው አትድረሽብኝ ምናምን ምናምን እያልክ እሷ የምትወረውራት ማን ስለሆንክ ነው? አንተ ማን ስለሆንክ ምን ስለሆንክ እንደዚህ አንገቷን እያነካት እንደዚህ በፊቴ ምናምን አንተ እንኳን አለ ከአልጋ ላይ እንዲ ደጋግመን ደጋግመን ስናወራ ራስ እኛ ሰለቸን እኮ። በቃ ደጋግመ ደጋግመ ምታር ስለልውሉ ሁሉ እኮ ታርቃት፣ በስነ ስርዓታዊ መንገድ እሷን ያለውን ነገር ነግረ፣ በቃ እኔ ከኔ ጋር መታረቅ የሚፈልጊ ከሆነ ከልውል ጋር ያለሽን ነገር አቁሚ ብለን ቢያንስ እንትን ማለት ትችል ነበር፣ ማስቆም ትችል ነበር። ቢያንስ ማለት ስሜ ቢኖር ከሳቶች ቅርታ ስራ እየሰራውኝ ወዲህ ወዲህ እያልኩኝ ነው ውጭም ስላለውኝ እያቋረጥኩኝ እንትን ያልኩኝ እና የቅርታ ውዶቼ፣ ማሮቼ እና በጣም ነው ያዘንኩት። በያ ማለት ነው። እና በቃ ከልባ በቃ እውነቱን ልንገራቸው የምር አይወዳትም። ብዙ ልጆች ይወዳታል፣ አይለያዩ ምንድነው? ከዚህ በላይ ከዚህ በላይ ምን እንዲያረጋት ነው? ቆይና እንደ ምትፈልጉት ከዚህ በላይ ማለት ነው፣ ምን እንዲያረጋት ነው? ከዚህ በላይ የፈልጋቸው ያላቸው እንደዚህ መወርወር ወር። እውነት ትክክለኛ ሰው ቢሆን እኮ በቃ ወያ ብምረጪ፣ ወይኔ ምረጪ ብሎ ለመጨረሻ ጊዜ ማስጠንቀቂያ ይሰጣታል ይሰጣል ነበረ፣ ግን እሱ ያንን እንኳን አማራጭ አልተጠቀመም። በቃ ሳምሹ ምን ሌላ ነገር ነው? ቢሳሳሙ ወይ ጉንጭ ነው ምን ከንፈር ለከንፈር አልተሳሳሙም። ይሄን ያህል አካብዶ እንደዚህ ይሄን ያህል እሷ እስክትሰበር ድረስ በቃ ግልጽ እየነገረች ማለት ጓደኛዬ ነው ምናምን ብላ ግልጽ እየነገረች ነው አይደል? ግልጽ እየነገረች ነው ጓደኛዬ ነው ብላሽ እንዴ ሰው እንዴ ነው ከጓደኛሽ ራቄ ከጓደኛሽ ራቄ አብሮ ተጣልቆ በሰላማዊ እሱ ሲጀመር ለቤተሰቧ ክብር ቢኖረው ቢኖር ራሱ እንደዚህ ባልሆነ ነበር። ክብር በቃ እያስመሰለ እንደሆነ የምታወቀው ራሱ ቢያንስ አርባ ምንጭ ድረስ ቤተሰቧ ለማየት መጥቶ እዛው አገር ላይ ማለት ነው፣ እዛው አገር ላይ እሷን ሚያቺ ውሽሚትን ይተን አስጠርቶ የሰራው ስህተት ነው እሱ ብቻ። እና ውዶቼ በቃ የምር በጣም ተናድጃለሁ። እና ውዶቼ ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። እስቲ ደግሞ በደምብ አድርጌ ነገ መጥበታለሁ። ያው የተሰማኝን ነገር ልግለጽ ብዬ ነው። ወዳችኋለሁ ባይ